ስፓርት ትኮሆ ናችሁ። የውሃ የውሃን አካሄድ ተከተሉ። ውሃ አጠገቡ ትልቅ ተራራ ካለ ተራራውን ልቅፎ አይደል መጥፋት ይችላል። ተራራ ስለዚህ አይቆምም። በግራ ይሄዳል ይሾልካል፣ በቀኝ ይሾልካል። ማዕበል እስኪሆን ድረስ ነው የሚጠብቀው። ኃይል እስኪሆን ይጠብቃል። ኃይል ከሌለ አትሞክር አንዱ ሌሊት ለጸሎት ተነሳ ሲባል ሰማ። ሌሊት ጸልዮ ሲተኛ ሰይጣን ሲፈታተን ያድራል። በኋላ ንስ አባቱ በሄድና እንደ ሌሊት ለጸሎት ተነሳ አሉኝ፣ አባቴ ሌሊት ጸልየ ስተኛ ሰይጣን ሲፈታተነ ይናግራል አላቸው። አይ ልጅ አለ እግዚአብሔር ለውጊያ ቀሰቀሰ፣ ለምን አንተ አንድ ተኩስ ጠላትን ቀስቅሰ ወተኛ፣ እሱ ተነስቶ አርከፈን ልብ ቀመሮ ስንት ነው? ኦሪት ዘፍጥረት ምዕራፍ 32 ላይ ማየት ትፈጥ ትችላላችሁ። መባረቅ ወይ እንደ ያቆብ በመታገል ሊሆን ይችላል፣ ወይ እንደ ሰሎሞን በመታደል ግን እንግሊዝኛ ፈረንጆቹ ይጠቀሙበታል። ስለዚህ ዘፍጥረት እግዚአብሔር እግዚአብሔርን ያየው እና ሰው ልቡ ከነጻ ማንን ማየት ይችላል። ልባቸው ንጹሃን የሆነ ብፁዓን ናቸው። ማንን ያውታል ዘፍጥረት 32 ላይ ነው። ቁጥሩም 32 ነው። አሁን አንድ ኮድ ልንገራችሁ። ሳይኖር በራ ማለት ነው፣ ጊዜ ማለት ነው። ይሄ ነው ኮድ። ለምሳሌ መስቀል የህይወት ምልክት ነው አደለ? ክፉ መንፈስ እንዲገለበጥ ነው የሚያደርገው። አይታችኋቸዋል ክፉ አምላኪዎች መስቀል። አንድ ሪያሊቲ ስትገለብጠው ሌላ ትርጉም ነው። ይሄ ሪያሊቲ ነው። ሰይጣን ደግሞ የእግዚአብሔር ፍጹም ማሪያ፣ እግዚአብሔር ስለሆነ ይገለብጠዋል ማለት ነው። ስለዚህ ራስን ሲዘቀዝቀው ሁለቱ ወደ ላይ ይወጣሉ ማለት ነው። ብዙ ጊዜ መጥፎ ሰዎች የምንላቸው ሰዎች አርማቸው ፔንታገኑን ነገሩ ይገለብጡታል። አይታችሁ ሴክሬቱ ያ ነው። ሌላ ሪያሊቲውን ለመለወጥ መሞካር እንደማለት ነው። አንድ ጨዋታ ላጫውታችሁ ስለ ውሃ። ውሃ በጣም በጣም የሚያስደስት ነገር ነው። ለምን ህይወት ያለው ውሃ ነው። ማርስ ላይ ሰዎች የማይኖሩት ለምንድን ነው እ በላይ ሰበዳ ነው። በምንድን ነው? ውሃ ሰጥተው ለምሳሌ ውሃ በጣም ማይመ ነው። ኮሉ አርባ ነው። ይሄን ውሃ ለምሳሌ ምሳሌ አየዋለሁ የኛንስ እንዴ ይሄን ውሃ እያየሁት ነው። እናንተ ቤታችሁ ጠዋት ምን ታደርጋላችሁ? ውሃ ታመጡና ወዳሴ ማርያም ይዛችሁ ወይም መዝሙረ ዳዊት ይዛችሁ ውሃ ፊት ጸሎት አድርጋችሁ ንንንን ብላችሁ ጸልያችሁ ትልታላችሁ አትምጡ። ከዛ ትጠጡታላችሁ። ምን ትሆናላችሁ? ትፈወሳላችሁ። አሁን በእናንተና በውሃው መካከል ምን ተፈጥሯል? ነገሩን ያዟችሁ፣ ግን ምን ተፈጥሯል? ምታወሩትን ቃል ሰምቷል። ውሃው ይፈውሳቸዋል። አባቶቻችን በጣም ሳይንቲስቶች ነበሩ። ታውቃላችሁ ጠበል ቤት አይቀመጥም ይላሉ እንዲህ ሚሉበት ነገር ምንድን ነው? ዋናው ምስጢር መሰላችሁ? ጠበል ቤት ቤት ወይ ከእቃ ጋር ይደባለቃል ማለት አይደለም። የምናወራውን ነገር ውሃ ይሰማል። ድምፅ አምስት እጥፍ ምን ውስጥ ይሄዳል? ውሃ ውስጥ ይሄዳል። ማይ ውስጥ ይሄዳል። ሶ የምናወራው ውሃ ቤት አቤት፣ ጉጨቃችን ወይቤት ቤት ስንት ጉል ስንት ጉል ተሸክመዋል? ስንት ትናንት ምን አወራችሁ? ትዝ ይላችኋል? አቤት አቤት አቤት ስንቱን አስታጥቃችሁና እና ጠበሉ ይሰማዋል። ሜሞሪ ያለው በኋላ ሰምቶ ሰምቶ ይረግሳል ይላል። አያቸው አጥፊ ይሆናል አልሚ ስለ አሁን ጃፓኖች አሁን ሪሰንትሊ ነው ዲስካቨር ያደረጉት። አዋቂ ከሆንክ በሉ ተፈጥሮም ትሰማለህ፣ ጠቢም ከሆንክ ተፈጥሮ ራሷ ትሰማሃለች

አብዛኛው ሴክሬት የሚፈተው በዚህ ነው። ይሄ ይሄ በጣም ጥሩ ነው። ለምሳሌ ልብን ለማወቅ ለስንተኛ ላይ ነው? ቅድም ሰርክሉ ማለት ነው። ሰላሳ በስንተኛ ነው? አበ ልብ ቀመሩ ስንት ነው? ሰላሳ ኦሰ ኮበስ ሰላሳ ሲደመር ሁለት ሰላሳ ሁለት የልብ ቀመር መክፈቻ እኮ ሰላሳ ሁለት ነው። ኦሪት ዘፍጥረት ምዕራፍ 32 ላይ ማየት ትፈጥ ትችላላችሁ ዘፍጥረት 32 ቁጥሩም 32 ነው ልብ 32 ነው ብያቸዋለሁ ዘፍጥረት ምዕራፍ 32 ነው ቁጥር ልክ እዛ ምዕራፍ ላይ ያዕቆብ ከእግዚአብሔር ጋር ይገናኛል መንገድ ላይ ይገለጥለታል እና ያዕቆብ ከእግዚአብሔር ጋር ትግል ይጀምራል ከማን ጋር በቃ እግዚአብሔር ጋር ታገለ ታገለ ታገለና መጨረሻ ላይ አልቻለም። ካልባረከኝ አለቅህም አለው። ስም ያዕቆብ ሳይሆን እስራኤል ሁን አለው። ይሄ ነው ግን፣ እኛ እስራኤል እንላለን እንጂ ዳዊት ነው የጀመረው። እስራኤል ነው ስም አለው። እና መባረክ ወይ እንዳያዕቆብ በመታገል ሊሆን ይችላል፣ ወይ እንደሰሎሞን በመታገል ሰሎሞን ታድሏል። ያዕቆብ ታግሎ ነው ያገኘው። ሁለቱንም ሂዱበት እናንተ እንደፈለጋችሁ። አሁን እነግራችሁ እግዚአብሔርን ፊት ለፊት አየሁት ሲል ያን ቦታ ፕኒኤ ላለው ይላል። ምን አለው ድገሙት። ፕኒኤ በሳይንሱ ፒኒያል ይባላል። ፒኒያል ጥጥ ታውቃላችሁ። ፒኒያል ሚባል እዚህ ውስጥ አለ። ጥልቁና ፕኒኤ ያለው ነው። ፒኒያል ይላል በእንግሊዝኛ፣ ፈረንጆቹ ይጠቀሙበታል። ስለዚህ ዘፍጥረት እግዚአብሔር እግዚአብሔርን ያየው አየው እና ሰው ልቡ ከነጻ ማንን ማየት ይችላል። ልባቸው ንጹሃን የሆነ ብፁዓን ናቸው። ማንን ያውታል ዘፍጥረት 32 ላይ ነው፣ ቁጥሩም 32 ነው። አሁን አንድ ኮድ ልንገራችሁ። በረከትና ጥበብ ለመቀበል አባቶቻችን ይባርኩናልኛ አይደል? እጃቸው ጭኖ ይባረካሉ፣ አይባርኩ? እሺ፣ አንድ ሰው ሊባረክ ሲል ወይም ካህን ሊሾም ሲል እንበለው ባጭሩ ይንበረከካል፣ ወር ይቀመጣል። ጳጳሳቱ አሰጣታቸውን እስከ ላይ ናሉ እጅ በማጣን ሰው ይፈወስ የለ። እንደዚህ ስንል ኃይል እንቀበላለን። እንዲህ ስንጭን እናሳድራለን ነው። ይሄ እኮ የታወቀ ነው። ያ ሲጭኑ እጃቸውን ምን ይተላለፋል? ከነሱ ወደኛ ምን ይተላለፋል? በረከት፣ ኃይል፣ ጥበብ ይተላለፋል ማለት ነው። ዊዝደን ኤልሳ በረከቱን ሲባረከው ሁለት እጥፍ አድርገህ ስጠኝ እንዳያለው። አሁን ልብ ስንት ነው ቀመሯ? አሁን ኮዱን ልንገራችሁ። ጭንቅላት ላይ ነው እጅ የሚጫነው። ስንት ጣቶች ጭንቅላት እስካሉ ስንት ቦን አለው? ሀያ ሁለት አጥንት አለው። ሀያ ሁለት አጥንት ነው እግዚአብሔር የሰራው ራስ ላይ ራስ ቅል ላይ ሲደመር ሰላሳ ሁለት ታኝሮ በራ ማለት ነው፣ ጊዜ ማለት ነው። ይሄ ነው ይሄ ነው ኮዱ መደበኛ ኮድ ነው። ግን ስትቆጥሩት 26 ነው። ሙሉም ስትቆጥረው 1 2 3። ይሄ በዚህ በተለመደው ቅመራ ማለት ነው። ለምሳሌ ደም የሚለው ሲቀመር በዚህ አራተኛ ላይ ነው። መ13ኛ ነው 17 ይመጣል። ይሄ የተለመደ ቅመራ ነው በተለመደው ከ26ቱ አልፋቤቶቻችን ማለት ነው። ሶስተኛው ግን በጣም ትርኪ ነው። ገልብጠን መቀመር የሚያስፈልገን ሰዓት አለ፣ መጻሕፍት ለመፍታት ስንፈልግ ማለት ነው። እንዲህ አይነት ነገር ከመጣብን ፐዝል መፍታት የምትፈልጉ ይህን መማር አለባቸው። ሴክሬት ነገር ቁልፍ የምትፈልጉ ነገር ገልብጠን፣ አንዳንዴ ነገሮች ተገልብጠው ይታያሉ አይደለም? ተገልብጦ ማየት ያስፈልጋል ለማለት ያለ ነገሮች ሲገለበጡ ትርጉማቸው ይቀየራል ታውቃላችሁ። ለምሳሌ መስቀል የህይወት ምልክት ነው አደለም ክፉ መንፈስ እንዲገለበጥ ነው የሚያደርገው። አይታቸዋቸዋል ክፉ አምላኪዎች መስቀል አንድ ሪያሊቲ ስትገለብጠው ሌላ ትርጉም ነው። ለምሳሌ ፔንታገን፣ አምስት ማዕዘን ያለው ነው እናውቃለን። ለምሳሌ ሰው እጁን ሲዘረጋ ማለት ነው፣ እንደዚህ ሁለት እግሩን ዘረጋ፣ ሁለት እጁን እንደዚህ ዘረጋ፣ ጭንቅላት አለ። ሰው ውጭ ያለው ይሄ ነው። ይሄ አንድ እጅ፣ አንድ እጅ፣ አንድ እግር፣ አንድ እግር ምንድነው የሚያመለክተው? አምስቱ ከላይ መሆናቸው ይሄ መንፈሳዊ አካል ነው። እሳት፣ ውሃ፣ ነፋስ፣ መሬት አራቱ ባህርያት እና ነው። ይሄ ሪያሊቲ ነው። ሰይጣን ደግሞ የእግዚአብሔር ፍጹም ማርያ እግዚአብሔር ስለሆነ ይገለብጠዋል ማለት ነው። ስለዚህ ራስን ሲዘቀዝቀው ሁለቱ ወደ ላይ ያወጣሉ ማለት ነው። ብዙ ጊዜ መጥፎ ሰዎች የምንላቸው ሰዎች አርማቸው ፔንታገኑ ይገለብጡታል። አይታችሁ፣ ሴክሬቱ ያ ነው። ሌላ ሪያሊቲው ለመለወጥ መሞከር እንደማለት ነው። ሌላው ደግሞ እጥፍ ሲሆን ደግሞ እስከ 640 ሺህ ድረስ ይገሰግሳል። እንት ስለይቱ አንድ በሁለት ይሄ ደግሞ እጥፍ ነው። አንድ ሲባዛ አንድ አንድ በደግሞ ሁለት ነው አይደል? ሁለት ሲባዛ ሁለት እንዲህ እያለ ሦስት ሲባዛ ሦስት ዘጠኝ እያለ 640 ሺህ ድረስ ይገሰግሳል። እዚህ ላይ ደግሞ ደም 1616 ይሰጣል። ምን ያህል ሪያሊቲዎቹ መቀየራቸውን ተመልከቱ። ይሄ ደግሞ ሙሉ ቅመራ ነው። ለምሳሌ ቅድም አሌፍ ዋን ዋን ዋን በይት በ በሁለት የ10 ተ ገመልገ 73 እንዲህ እያልን ስያሜ ነው የሚያወጣው፣ አንድ ሂሳብ ነው ማለት ነው። እስቲ እንዴት አብረን እንበለው የኔ አባባል ነው። አዋቂ ከሆንክ በሉ ተፈጥሮም ትሰማለህ፣ ጠቢብ ከሆንክ ተፈጥሮ ራሷ ትሰማሀለች ልዩነት አለ። ተፈጥሮ መስማትና ተፈጥሮ ራሷ ስትሰማ። ኤልያስ ሰማዩን ለጎም ሰማው ሰማው።

ች ወደ አንድ አኅዝ የመለወጥ ዘዴ። ይሄ ደግሞ በጣም በጣም በጣም በጣም የሚገርም ሳይንስ ውስጥ ይዟችሁ የሚገባ ነው። ሰላሳ ስድስት ቅድም ሰላሳ ስድስት ነው። ሦስት ሲደመር ስድስት ይሄ ወደ አንድ ዲጂት ታወርደው እና ስምንት። አውቀዋለሁ። ሮዳስ ኮዱን ያውቀዋል የት እንደሚደርስ የት እንደሚሄድ ዴስቲኔሽኑን ያውቀዋል። መጽሔት ተነጸብራቅ እስቲ በሉት። ይሄ ማለት በቃ ዩኒቨርስም እንዲህ ብለህ በትዝብት እንደምታየው አይነት ነው። ፊትህን ታየዋለህ በመስታወት ውስጥ አይደል? ሰልፊ ስትነሱ ፊታችሁን ይገለብጠዋል፣ አይገለብጠው ቀኙን ግራ ግራውን ቀኝ ያደርገዋል። ይሄ ማለት ዩኒቨርስ ሲገለበጥ የሚሰጠን ቀመር ነው። አሁን ለምሳሌ አሁን ኮድ እስቲ አሁን ንፍታ ገመል ገበል ውስጢ ገ ማለት መጽሐፍ ቅዱስ ላይ የገፊደል የሚጀምረው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት ገብረ። እስቲ በሉት ድገሙት። ገ ማለት የእግዚአብሔርን ፈጣሪነት የሚያሳይ ቁጥር ነው። ገ ገ፣ ገብረ፣ ገ ፈጠረ። ግኑራን፣ ፍጡራን በሆኑ ውስጥ ሁሉ ገ አለ። አንድ ጨዋታ ላጫውታችሁ ስለ ውሃ። ውሃ በጣም በጣም የሚያስደስት ነገር ነው። ለምን ህይወት ያለ ውሃ ይኖሩ። ማርስ ላይ ሰዎች የማይኖሩት ለምንድን ነው? በላይ ሰሌዳ ነው በምንድን ነው ውሃ ሰጥተን ለምሳሌ ውሃ በጣም ማይመ ነው ኮሉ አርባ ነው ይህን ውሃ ለምሳሌ አየዋለሁ ያየኛልስ እንዴ አህ ይህን ውሃ እያየሁት ነው እናንተ ቤታችሁ ጠዋት ምን አታደርጋላችሁ ውሃ ታመጡና ውዳሴ ማርያም ይዛችሁ ወይ መዝሙረ ዳዊት ይዛችሁ ውሃ ጸሎት አድርጋችሁ ምን ምን ብላችሁ ጸልያችሁ ከዛ ትጠጡታላችሁ። ምን ትሆናላችሁ? ትፈወሳላችሁ። አሁን በእናንተና በውሃው መካከል ምን ተፈጥሯል? አሁን ነገርኛ ያዟችሁ ግንኙነት ምን ተፈጥሯል? ምታወሩትን ቃል ሰምቷል። ውሃው ይፈውሳችኋል። አባቶቻችን በጣም ሳይንቲስቶች ነበሩ። ታውቃላችሁ ጠበል ቤት አይቀመጥም ይላሉ። እንዲህ የሚሉበት ነገር ምንድን ነው? ዋናው ምስጢሩ መሰላችሁ? ጠበል ቤት ቤት ወይ ከዕቃ ጋር ይደባለቃል ለማለት አይደለም። የምናወራውን ነገር ውሃ ይሰማል። ድምፅ አምስት እጥፍ ምን ውስጥ ይሄዳል? ውስጥ ይሄዳል፣ ማይ ውስጥ ይሄዳል። ሶ ምናወራው ሀሜት አቤት ጉጨቃችን የሚት ቤት ስንት ጉድ ብዙም ትጉል ተሸክመዋል ና ስንት ትናንት ምን አወራላችሁ እዚህ ላችኋል። አቤት አቤት አቤት ስንቱን አስታጥቃችሁ እና ጠበሉ ይሰማዋል፣ ሜሞሪ ያለው በኋላ ሰምቶ ሰምቶ ይረግሳል ይላሉ። አያቸው አጥፊ ይሆናል አልሚ። አሁን ጃፓኖች አሁን ሪሰንትሊ ነው ዲስከፈር ያደረጉት ኢሞቶ ይባላለ። ጃፓን ትልቅ ፕሮጀክት ነው ሪሰርች ነው የሰሩበት ውሃው ላይ አንዱን ውሃ አይላቪ ብለው ጻፉበት አይ ላቪዩም አንዱን ውሃ አይሄትዩ እጠላሃለው፣ እወዳሃለው፣ አንተ ደደብ ውሃ፣ አንተ ጥሩ ውሃ፣ አንተ መልካም ውሃ እያሉ መጥፎ ቃል እና ጥሩ ቃል ውሃው ላይ ጽፈው እወዳሃለው ይታል እዚህ ጋ ግን ሁሉ ይናገራሉ። እንደ ድጋም ማለት ነው ዳዊት እንደምትገኝ ኑ ኑን እንደምትሉት፣ መጨረሻ ላይ ከጥቂት ቀናት በኋላ ውሃውን አቀዝቅዘው ፍሮዝን አድርገው ሲያወጡት አይ ላቭ ዩ ዩ አር ስማርት ምናምን የተባለው ውሃ የሚያምር ክሪስታል ሰጥቶ ወጣ። የተሰደበው ውሃ ግን አስጠሊታ ቅርጽ ሰጥቶ ወጣ። ዩቱብ ጉግል አድርጎ ሺ የሰደበው አሁን አይደለም ወደ 24 ሰዓት ውስጥ ፍርክስክሱ ወጣ ማለት ነው። አያችሁ ውሃ እንኳን ጥሩ ቃል ይወዳል ማለት ነው። የሰማችሁት ነው። ሀገርህንም ልታስነሳት ወይም ሳንቲም ልታስነሳት ምትችለው የቃላት ኃይል ስትጠቀም ብቻ ነው። አሊያትነ ቃል ሩሳሌ አሜሪካ ውስጥ እና ሀያላን ነን ይላሉ። አያችሁ ቃል የሚለቀቀው ሀይል አብሮ ምንድን ነው? ሀያላነን የሚለው ስትል ኖ ነው ሀይሉ ደካሞች ኃይል ይመነጫሉ። ከዛ ተጠቅልሎ ህግ ነዋ፣ በቃ የተፈጥሮ እግዚአብሔር የሰራው ስለሆነ ያፈሰዋል፣ መልሶ እዛው። ሀዘን ሀዘንን ይወልዳል ሲባል ሰምታችኋል። ምን ብለው የሚያለቅሱ ሰው ሲሞት ወደ ሌላ ይሞታል? ሞታል። የሚገድለው ምን መሰላችሁ? የሀዘን ይጠቀለልና መልሶ ይደፋል እዛው ላይ የትም አይሄድም። ተሽከርክረው ብዙ ጊዜ ለቅሶዎች ሲበዙ ይጠረቃቀሙና ሌላ ለቅሶ ያፈሳሉ። ምንም ልትለውጠው አትችልም። ስለዚህ እርግማንና ምርቃት የሚሰራው ለዚህ ነው ማለት ነው። ምርቃት አይሰራም፣ እርግማን አይሰራም፣ ይሰራል። አይ ቃል ተሽከርክሮ ኤነርጂ ሆኖ ያጠፋል። ስለዚህ ንገራችሁ፣ ስማርት ከሆናችሁ የውሃ የውሃን አካሄድ ተከተሉ። ውሃ አጠገቡ ትልቅ ተራራ ካለ ተራራውን ልክፈው አይልም። መጥፋት ይችላል ተራራ ስለዚህ አይቆምም በግራ ይሄዳል፣ ይሾልካል፣ በቀኝ ይሾልካል። ማዕበል እስኪሆን ድረስ ነው የሚጠብቀው፣ ኃይል እስኪሆን ይጠብቃል። ኃይል ከሌላ አትሞክርም። አንዱ ሌሊት ለጸሎት ተነሳ ሲባል ሰማ ሌሊት ጸልዮ ሲተኛ ሰይጣን ሲፈታተነው ያድራል። በኋላ አባቱ ሳአባቱ በሄድና እንደው ሌሊት ለጸሎት ተነሳ አሉኝ። አባቴ ሌሊት ጸልዬ ስተኛ ሰይጣን ሲፈታተነ ያድራል አላቸው። አይ ልጅ ያለ

ውሃ መ ስንት ላይ ነው? ለምሳሌ ሙሴ የሚጀምረው በማን ፊደል ነው? በመ ነው። መኮዷ ስንት ነው? ሙሴን ስታስቡ አርባ ፈሮን ቤት ስንት አመት ኖረ? አርባ ዮቶር ጋር ስንት አመት ኖረ ንገረኝ እንጂ ምድያ፣ አርባ አመት። ሲና ተራራ ስንት ቀን ጾመ ነው? ምድረ በዳ ስንት አመት ኖረ? አርባ በዚህ ማመልጥ የትም ሊያመልጥ አይችልም። ሙሴ ከዚህ ሴክሬት ማለት ነው። ይሄ ተፈጥሮ እንዴት እንደሚዘውሩ ተመልከቱ ማለት ነው።